ሰላም ጤና ስጥ ላይ እንደምናላችሁ ውድ የቻናል ተከታታዮች፣ እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ የቃሪያ ስንግ አሰራርን ይዤላችሁ ቀርብ ያለሁ እስከ መጨረሻው ከኔ ጋር ሆኑ። ከዚያ በፊት ግን ለቻናል አዲስ ሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ ተቀላቀሉኝ። ሀሳብ አስተታችሁንም ኮሜንት ላይ ጻፉልኝ። ላይክ እያደረጋችሁ አብራችሁኝ ሆኑ። ወደ አሰራሩ እንሄዳለን። እዚህ ጋር ያዘጋጀውት ቲማቲም አለ። ቲማቲሙን አጥቤ ካዘጋጀው በኋላ ሶስት ፍሬ ቲማቲም እጠቀማለሁ። እኔ አነሳ አድርጌ ማዘጋጀት ስለፈለግኩ ነው። ከዚህም ያነሰ ወይም ከዚህም የበዛ መስራት ትችላላችሁ። ቲማቲሙን አጥቤ ካዘጋጀው በኋላ ሁለት እንደዚህ እቆርጠውና እመሀሉ ያለውን ፍሬውን ሙልጭ አድርጌ አውጠዋለሁ። እንደዚህ አድርጌ ቲማቲሙን ፍሬውን እናወጠዋለን ማለት ነው። በኋላ ትንሽ ጠበስ ጠበስ ስለምናደርገው ውሃ እንዳያወጣብን እንደዚህ ቲማቲሙን ፍሬ አውጥተን ለሽሮ ወይም ለፍርፍር መጠቀም እንችላለን፣ ያወጣነውን ፍሬውን ማለት ነው። እንደዚህ ቲማቲሙን ፍሬውን አውጥቼ ከጨረስኩ በኋላ ድቅቅ አድርጌ እከትፈዋለሁ። ላይክ አድርጉ። በጣም አጭር ቪዲዮና ቆንጆ አሰራር ነው የማሳያችሁ። አጭር ነው ቪዲዮ፣ ላይክ እያደረጋችሁ ለሌሎች እንዲደርስ አድርጉልኝ። ቲማቲሙን ፍሬውን አውጥቼ ከጨረስኩ በኋላ ድቅቅ አድርጌ እከትፈዋለሁ። በጣም በደቃቁ መከተፍ አለበት። እንግዲህ እንደ ሁልጊዜው የራሴን ስራ አካፍላችኋለሁ። እናንተ ደግሞ ስንግን እንዴት እንደምትሰሩ፣ ምን አይነት ቅመም እንደምትጠቀሙ ጻፉልኝ ኮሜንት ላይ። ቲማቲሙን እንደዚህ ድቅቅ አድርጌ ከተፌ አዘጋጀሁት እያችሁ። ፍሬው ካልወጣ ግን ውሃ ብቻ ነው የሚሆንባችሁ። ስለዚህ ፍሬውን ቲማቲሙን ማውጣት ይኖርብናል። ቲማቲሙን ከትፌ እንደዚህ ጨረስኩ። ከዛ ቀይ ሽንኩርት ነው። ቀይ ሽንኩርቱንም ልጭ አጥቢ ያዘጋጀሁት ቀይ ሽንኩርት አለ። በደቃቁ ቀይ ሽንኩርቱንም እከትፈዋለሁ። በጣም ቀላል ነው። ደግሞ ለዚህ ለጾም አማራጭ ቆንጆ አሰራር ነው የማሳያችሁ። እንደዚህ ቀይ ሽንኩርቱን ከትፌ ድቅቅ አድርጌ ከትፌ ጨረስኩ እንደምታዩት ነው። ሰብስክራይብ አድርጉ። ሰብስክራይብ ስታደርጉ እንደዚህ አዳዲስ ቪዲዮ ስለቅ እንዲደርሳችሁ ታደርጋላችሁና ወደፊት የምለቃቸው የቅመማ ቅመም፣ የሽሮ፣ የበርበሬ አዘገጃጀት ይኖረኛል። እነሱን እንዲደርሳችሁ ከፈለጋችሁ ሰብስክራይብ እያደረጋችሁ ጠብቁኝ። ቀይ ሽንኩርቱን ከትፌ ካዘጋጀው በኋላ ቃሪያ እንደዚህ አዘጋጅቻለሁ። ቃሪያው ትንሽ ከፍ ከፍ ያለ ቢሆን ጥሩ ነው። ከዛ ቃሪያውን እንደዚህ እየሰነጠቅን ፍሬውን ሙልጭ አድርገን እናወጣዋለን። ቆንጆ የሚያቃጥል ቃሪያ ቢሆን የበለጠ አሪፍ ነው። ቃሪያው እንደምትመለከቱት ፍሬውን አውጥቼ አዘጋጀዋለሁ። ሁሉንም የምጠቀመው ቃሪያ ማለት ነው። እንደዚህ ፍሬውን እናወጣዋለን። እስካሁን እየተመለከታቸው የሆነ ላይክ አድርጉ። ላይክ ስታደርጉ ዩቲዩብ ቪዲዮ ለሌሎች እንዲደርስ ያግዘኛል። ፍሬውን እንደዚህ የቃሪያውን ፍሬ አውጥቼ ከጨረስኩ በኋላ እንግዲህ ሁሉን ነገር አዘጋጀው ቀይ ሽንኩርት፣ ቲማቲም እና ቃሪያ እንደዚህ ጨርሻ አዘጋጅቻለሁ። ነጭ ሽንኩርት እጠቀማለሁ። ከዛ በኋላ ድስት እንጥድና ዘይት እንጨምራለን። ዘይቱ ሞቅ ሲል ያዘጋጀሁትን ቀይ ሽንኩርት እጨምርና እጠብሰዋለሁ። ትንሽ ነው እማቁላለሁ። በጣም በትንሹ ወይም ሶስቱን ሽንኩርቱንም፣ ቲማቲሙንም፣ ነጭ ሽንኩርቱንም አንድ ላይ ለትንሽ ደቂቃ ለብለብ ማድረግ ትችላላችሁ። እኔ ሽንኩርቱን ቀይ ሽንኩርቱን እና ነጭ ሽንኩርቱን ትንሽ ጠበስ አድርገዋለሁ። እንደማቁላላት ማለት ነው። ትንሽ እናቁላለዋለን። ነጭ ሽንኩርቱን የተጠቀምኩት ቀይ ሽንኩርቱን እና ነጭ ሽንኩርቱን እንደዚህ ካደረግኩ በኋላ እንዲቁላላ ከድኜ ትንሽ አቁላለዋለሁ ማለት ነው። በጣም ቀላል ነው። ግን ደግሞ እኔ እንዴት እንደምሰራ ላካፍላችሁ ብዬ ነው ማለት ነው። እንደምትመለከቱት ቀይ ሽንኩርቱና ነጭ ሽንኩርቱን በዘይት ትንሽ ጥብስ ካደረኩት በኋላ በጣም አይደለም እንዳልኳችሁ ትንሽ ነው፣ ለብ ለብ የምናደርገው ቲማቲሙን ያልጨመርኩት ያው ውሃ እንዳይወጣብኝና ውሃ ብቻ እንዳይሆንብኝ ብዬ ነው። ከዛ በኋላ ቲማቲሙን ይጨምራለሁ። ቲማቲሙን ጨመርኩ። ነጭ ቅመም ከዚህ በፊት የሰራሁት ቪዲዮ ላይ አሁን በቅርቡ የሰራሁት ቪዲዮ ነው የነጭ ቅመም አዘገጃጀትን እዩት። ለሌሎች ለብዙ መጠቀም የምትችሉት የወጥ ማጣፈጫ ቆንጆ ቅመም ነው፣ ሰርታችሁ ሞክሩት። ለማንኛውም የወጥ ማጣፈጫ የሚሆን የነጭ ቅመም አዘገጃጀት ሰርቼ የላችኋለሁ። ነጭ ቅመም ጨመርኩ፣ ጨው ጨመርኩ። ከዛ በኋላ በደንብ አርጌ አዋህደውና እሳቱን አጠፈዋለሁ። ከእሳት ላይ ተቆይ ነው። ከዚያ በኋላ በደንብ መቀዝቀዝ አለበት። ከእሳት ላይ ወርደን በደንብ ቀዝቀዝ ሲል ነው እንትን የምንለው ማለት ነው፣ ስንጉን የምናዘጋጀው። እንደምትመለከቱት ያዘጋጀሁትን ቃሪያ እንደዚህ ካደረግኩ በኋላ አዘጋጀሁት ቃሪያ ውስጥ ያዘጋጀነውን ቲማቲም፣ ሽንኩርት፣ ነጭ ሽንኩርትና እንደዚህ እያደረግን ስንጉን ቆንጆ አድርገን መስራት ነው። በጣም ነው የሚጣፍጠው። እንግዲህ ሰርታችሁ ሞክራችሁ ደግሞ ኮሜንት ላይ እንደሁል ጊዜው ሀሳባችሁን ጻፉልኝ። በእርግጠኝነት ትወዱታላችሁ። እንደዚህ አድርጌ ያዘጋጀሁትን ቃሪያ ሁሉንም ቲማቲሙን እሞላዋለሁ ማለት ነው። እያችሁት ለምትፈልጉት ጊዜ መጠቀም ትችላላችሁ። እዩት በጣም ነው የሚጣፍጠው። እንግዲህ እንደዚህ አድርጌ የቃሪያ ስንጉን ሰርቼ ጨርሻለሁ። እስካሁን ስለተከታተላችሁ ስለምትሰጡኝ ሀሳብ አስተያየት ሁሉ ከልብ አድርጌ አመሰግናለሁ። መልካም ጊዜ እንዲሆንላችሁ ተመኘው። ቻው